እውነት ለመናገር ከቤተሰብ ጋር ሲገናኙት ያለው ደስታና ያለው ሰላም፣ እንግዲህ ሩታን እንዳያቸዋት በጣም ደስ በሚል ሁኔታ እንግዲህ ፍክት ብላ ስቃ ተጫውታ ከእናት አባት ከእህት ከወንድም ጋር በሰላም መገናኘት ምን አይነት መታደል ነው! ሰላም ሰላም! ውድና የተከበራችሁ አድማች ተመልካቾቼ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሹ አንድ ሰዓት ቆቆ ቪዚተር ፊበሊ ውድና የተከበራችሁ እህት ወንድሞቼ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አበረታቱ። እኔ የምለው በተረፈ ሰላም ለሀገራችን ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ። እንግዲህ እየላችሁ የመጣው ስለ ሩታ ነው። ሩታ እንግዲህ ወደ ቤተሰብ ሄዳ ነበር። በነገራችን ላይ ግን ያልገባኝ ነገር ማለት ነው አብረሽ ጋር ስትገናኝ አዲስ አበባ ነኝ ብላ የነበር ከህቲቱ ጎረቤት ሁነን በዛይቸው ምናምን እያለች ከዛም ደግሞ ቡታጀራ ከክስቷ ጋር ሁና እየተማረች እያለ ከዛ ወደ ቤተሰብ ልሄድ ወደ አዲስ አበባ ብላ ወደ አዲስ አበባ እንደመጣች ነው እንግዲህ በዚሁ ህይወት የመሰረቱትና አሁን ግን ያየነው ቪዲዮ ከቡታጀራ እንደሆኑ እናትና አባቷ ነው የሚያሳይ ቪዲዮ እንደውም ትናንትና መጀመሪያ መግቢያ ላይ እናት እና አባት ይኸዋን ወደ አዲስ አበባ መመለስ ፈልጋለሁ፣ የቤት ኪራይ የስድስት ወር ከፍዬን የመጣሁት ስለዚህ ወደ ቤት የመመለስ ፈልጋለሁ ብለ እናቲቱ እንግዲህ የሁሉ እናት እና አባት ደስ እንዳላላቸው የሚያሳይ ቪዲዮ ተለቆ ነበረ። ከዛ እንግዲህ እናት እና አባቷን ሰርፕራይዝ ስታደርግ እውነት አንዳንዴ እግዚአብሔር አምላክ እንደዚህ ያለውን ክብር እና ጸጋ ለሁላችሁም ይስጠን። በእውነት ነው ምላችሁ፣ ምን ያለ መታደልና መመረቅ ነው ከእናትና ከአባት ጋር መገናኘት፣ እናትና አባትን ሰፕራይዝ ማድረግ። በእውነት ነው ምላችሁ አባቴን ማየት ከቀረ አስራ አንድ አመቴ ነው። በጣም እኔ እንጃ፣ በጣም ነው ውስጥ የምሽን የሚለይ እና እግዚአብሔር አምላክ እንግዲህ በስደት ላይ ያለን ያለን እህት ወንድሞቻችንም እግዚአብሔር ለዓይነ ስጋ ከቤተሰቦቻችን ሰዎቻችን ጋር ያብቃን ነው የምለው እና እንደዚህ ያለውን ነገር ለቤተሰቦቻችን እግዚአብሔር አምላክ ምናደርግና የምናበረክት ያደርገን፣ ያደርጋችሁ። እንግዲህ ከቤተሰብ ጋር ስትሆን ያለው ሰላም ያለው ደስታ የፊቷ ፈገግታ እና የፊቷ ሰላም እንዴት የሚያሳይ ቪዲዮ ነው። እንግዲህ አብም አብረሽም ደግሞ እንግዲህ ወደ አዲስ አበባ ነው ያለና ቢሆንም ሩታዬ ግን ያው ደስ በሚል ሁኔታ እንግዲህ ከእናት አባቷ ከእህቶቿ ጋር እያሳለፈሽ ላይፏን ትገኛለሽ። ማምላክ ወላዲት አምላክ ደግሞ ከሁለት ታድርግሽ፣ በሆድሽ ያለው ልጅ በጀርባሽ ይዙር እያልኩኝ እንግዲህ እግዚአብሔር አምላክ ለዚህ ያበቃሽ አምላክ እግዚአብሔር ክብር ምስጋና እሱ ይውሰደው ውዶችዬ። እኛንም ደግሞ ለእንደዚህ ያለ ነገር ያብቃን። ከሙሉ ቤተሰቦቻችን ጋር እንደው በሰላም ሳያጎል ሳያዘም ያገናኘን። እንግዲህ አብርሽም ያው ከሄርሜላ ጋር እያጫወተውን ያለ ስለ ሄርሜላ ጉድ ደግሞ አልመቸኝ ብሎ ነው እንጂ ይሄ ድሮ ፍቅረኛዋ ዋ ያወጣበት ሚስጥርና ያወጣበት ነገር አለ እስከ ድምፅ ሪካርዱ ሁሉ ይዤዋለሁ። እስኪ እንግዲህ ከተመቸኝ እስኪ በኋላ እሰራላችኋለሁ። ያው እንግዲህ የልጅና ስትሆኑ ታውቁታላችሁና ህጻናቶቹ ስላልተመቼ ነው እንጂ አስቤው ነበረ ልልካው። ግን እስኪ መጀመሪያ የሩታን ደስታ እንግዲህ የምትደሰቱ ልርቀቅላችሁ ብዬ ነው፣ መጀመሪያ ስለሩታ የመጣሁላችሁ ማለት ነው። እና አብርሽ ደግሞ እንግዲህ አንዳንዴ ለቤተሰብ የሚባል ሞራን የተረጋጋ መልካም ነው የማይሆን ነገር እየሰራህ ከልጅቷ ጋር እንግዲህ ሌላ ድርጊት ባታደርግ እንደኔ ጥሩ ነው ነው የምለው አንዳንዴ በህይወታችሁ ውስጥ ዝም ብሎ ሰው ይገባና ህይወታችሁ የሚበላሽበት ምክንያት በትንሹ ነው ስለዚህ የአብርሽ ህይወት ደግሞ እንደዚህ ሆኖ ጭራሽ ይባስ እየተበላሸ እንጂ የሚስተካከል ነገር እንደማይመጣ ነው የምረዳው ለምን አታድርግ ያለሽን ነገር አለማድረግ መሞከር ነው። ህፃን ልጅ አይደለህም። በቃ ከሷ አራካለሽ ነገር ነው እንዴ? እና ወይስ ትዳርክን አትፈልገውም ማለት ነው? ያልገባኝ ነገር። ኦኬ፣ ትዳርን ካልፈለግከው ኦኬ ያሴዳል። ትዳርን ከፈለግከው ግን ከትዳር በላይ ምንም ነገር የለም። መተው፣ አንድ ሰው ተው የተባለውን ትውት። እንዴ ይበላሃል ከሷ